ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እንግዲህ ሙስሊም ወገኖቻችን በነቢያችን አናፍርም ሲሉ ከርመው ኑ በነቢያችሁ ማታፍሩ ከሆነ እስቲ በስብዕናው ላይ ተወያዩ ሲባሉ ከወንጀለኛ ጋር አንወያይም እያሉ በቀደምም አፈግፍገው እንዴት እንደሮጡ አይታችኋል። በመጀመሪያ ደረጃ ወንጀለኛ ብሎ በአፍ መናገር ከሆነ የእናንተ ልጆችም እኮ እልፍ አላፍ ወንጀለኞች አሉ። ባለጌዎች፣ ሊያውም ክርስቶስን በግልጽ የተሳደቡ ስድ አደግ የሆኑ ባለጌ ልጆቻችሁ አሉ በቀደም በፎቶ ያወጣናቸው ማለት ነው። ያውም ክርስቶስን በግልጽ የተሳደቡ እፎይ እኮ በመረጃና በማስረጃ ኑ ተወያዩኝ፣ እናንተ ተሳደበ የምትሉትን ነገር መጽሐፋችሁ ላይ ያለ ነው ኑ ተወያዩኝ እያለ እኮ ጥሪ እያቀረበላችሁ ነው። የእናንተ ልጆች ግን ክርስቶስን በግልጽ የተሳደቡ ናቸው። እኛ ግን ወንጀለኞች ናቸው ብለን ከእነሱ ጋር ከመወያየት ወደኋላ አንልም። ኦኬ፣ ወደኋላ አንልም። ምክንያቱም የኛ አምላክ ፈራጅ ነው አለ ብለን እናምናለን። ያ አምላክ እኔ እንበቀላለሁ ያለ አምላክ ስለሆነ እርሱ ይበቀላቸዋል፣ እንደ ስራቸው ይሰጣቸዋል ብለን ስለምናምን ከነዚህ ወንጀለኛ ከምንላቸው ሰዎች ከመወያየት ወደ ኋላ አንልም። አንልም ምክንያቱም እውነትን ከመግለጥ ወደኋላ ስለማንል ማለት ነው። እናንተ ግን እፎይን ወንጀለኛ ስትሉ የትኛው ፖሊስ መግለጫ አውጥቶበት ነው እናንተ ወንጀለኛ የምትሉት? መጅሊሳችሁን እንዴት ነው የምታዩት? ፍርድ ቤት አድርጋችሁ ነው ምታዩት? አንድም ፖሊስ እፎይ ላይ መግለጫ አላወጣም፣ ፍርድ ቤት መግለጫ አላወጣበትም። ግን እናንተ መታችሁ ወንጀለኛ ነው በህግ የሚፈለግ ነው ትላላችሁ። የትኛው ህግ ነው ሲፈልገ ያያችሁት? እኔ እኮ በጣም የሚገርመኝ ራሳችሁን በውሸት አለም ውስጥ ዘፍቃችሁ ምዕመኖቻችሁንም እንደዚሁ በውሸት አለም ውስጥ የምታስጨበጭቡት ነገር ነው የሚያስቀኝ ፖሊስ መግለጫ ያላወጣበትን ግለሰብ መግለጫ አውጥቶበታል በህግ የሚፈለግ ነው ብላችሁ ፕሮፓጋንዳ መትነፉ ይሄ ምንድን ነው ላለመወያየት የምታቀርቧት መፍትሄ ናት በቃ ላለመወያየት ስልታዊ ማፈግፈግ ይባላል ፖሊስ መግለጫ ያላወጣበትን ግለሰብ መግለጫ አውጥቶበታል ብላችሁ የምታፈገፍጉ ማለት ነው የምታጨበጭቡ ማለት ነው ፖሊስ መግለጫ ያላወጣበትን አካል በህግ የሚፈለግ ነው ብላችሁ በራሳችሁ እንዱ አእምሯችሁን ምን ውስጥ አስቀምጣችሁ እንደሆነ አላቅም አንድም ፖሊስ አንድም ፍርድ ቤት ፎይሌ መግለጫ አላወጣም። ስለዚህ ሙስሊም ወገኖቻችን ይሄ ስልታዊ ማፈግፈጋች ይባላል ማለት ነው። ወንጀለኛ ከተባለማ የናንተ ልጆች ክርስቶስን በግልጽ የተሳደቡ ወንጀለኞች ናቸው። ነገር ግን ወንጀለኞች ናቸው ብለን ከነሱ ከመወያየት ወደኋላ አንልም አንልም። ምክንያቱም ሃይማኖታችን መግለጥ ነው እንጂ ራሳችን ማሳየት አይደለም የኛ አላማ የእኛ ዓላማ እውነት የሆነውን ክርስቶስን ማሳየት ነው እንጂ ራሳችን ማሳየት አይደለም። ገና ለገና ይሄ ሰው እንዲህ ብሏል ብለን ወደ ኋላ የምንልበት ምንም አይነት ምክንያት የለም። ለዛ ለተናገረው ነገር የሚፈርድበት አምላክ አለ ብለን ስለምናምን ማለት ነው። ስለዚህ ሙስሊም ወገኖቻችን፣ እፎይ ላይ እፎይ በህግ የሚፈለግ ነው የምትሉት ውሸት ነው። አንድም ፖሊስ መግለጫ አላወጣበትም፣ ፍርድ ቤት መግለጫ አላወጣበትም። ይሄ የእናንተ የውሸት ዓለም መጽናኛችሁ ነው፣ የምታፈገፍጉበት ስልታችሁ ነው። እፎይ አሁንም ኑ እንወያይ። በእስልምና ላይ የተናገርኩት ነገር እያንዳንዱ እስላማዊ አስተምሮ ነው አይደለም የሚል ከሼህ እስከ ኡስታዝ መታችሁ እኔን ተወያዩም ብሎ የውይይት ጥሪ አቅርቦላችሁ ወንጀለኛ ነው በማለት እያፈገፈጋችሁ ትገኛላችሁ። ይህ ማለት በተዘዋዋሪ የነብያችሁ ስብዕና ምን ያህል አንገታችሁን እንዳስደፋችሁና እንደሚያሳፍራችሁ ስለተረዳችሁ ማለት ነው። እማያሳፍራችሁ ቢሆን ኖሮ የተናገረውን ነገር በመረጃና በማስረጃ እና ብላችሁ አምጣ ብላችሁ ትወያዩት ነበረ። ለምሳሌ በክርስቶስ ላይ የቀጠፈውን እኔ ከየትኛውን ክርስቲያን ጋር ልወያይ ዝግጁ ነኝ፣ በክርስቶስ ላይ ስለቀጠፈ ማለት ነው ኦኬ እና አምጣ ብዬ እወያየዋለሁ ለምን ውሸት ታሪክ ስለተናገረ ማለት ነው በጌታዬ ላይ ያልሆነ ነገር ስለተናገረ እናንተም እንደዚሁ ካላችሁ መታችሁ መወያየት አለባችሁ ማለት ነው ሙስሊም ወገኖቻችን ሌላው እሱ እውነት ካለው እስላማዊ አስተምህሮን የሚናገር ከሆነ ለምን ይደበቃል? ይኸው ሕግ እየፈለገው ነው። ሕግ ፊት ለምን አያሳይም? የተናገራቸውን ነገሮች የሚል አይነት አንዳንድ ጫልቱ የሆኑ ሰዎች መጥተው ሲናገሩ ሰማኝ። በመጀመሪያ ደረጃ አቃቢ እምነት ነው ብላችሁ የመጣችሁት እናንተ አይደላችሁ? እኔ አቃቢ እምነት ከሆናችሁ ደግሞ ከእናንተ ጋር ነው ዲፌንድ የሚያደርገው እንጂ ፍርድ ቤት ነው ዲፌንድ የሚያደርጉት? ፍርድ ቤቶቹ ናቸው አቃቢ እምነቶቹ እናንተ አይደላችሁ እኔ እስልምናን እንጠብቃለን ወይም ደግሞ እቅበተ እምነት እንሰራለን ብላችሁ የመጣችሁት እናንተ አይደላችሁ እኔ። ከእናንተ ጋር ነው እንጂ የሚወያየው ከፍርድ ቤት ጋር ነው? ፍርድ ቤቶቹ ምን ኡስታዞች ናቸው? ሼክ ናቸው? ምንድን ናቸው? አንደኛ ነገር በፍርድ ቤት ሲጀመር እየተፈለገም አይደለም፣ ግን እንደው እናንተ ለተናገራችሁት ፍርድ ቤት ምንድን ነው? ከእነሱ ጋር ነው እኔ ዲቤት የሚያደርገው ከእነሱ ጋር ነው ውይይት የሚያደርገው እናንተ ጫልቱ የሆኑ ሰዎች መተው ሲናገሩ ሰማሁኝ። በመጀመሪያ ደረጃ አቃቢ እምነት ነው ብላችሁ የመጣችሁት እናንተ አይደላችሁ እኔ። አቃቢ እምነት ከሆናችሁ ደግሞ ከእናንተ ጋር ነው ዲፌንድ የሚያደርገው እንጂ ፍርድ ቤት ነው እኔ። ዲፌንድ የሚያደርጉት ፍርድ ቤቶቹ ናቸው። አቃቢ እምነቶቹ እናንተ አይደላችሁ እኔ። እስልምና እንጠብቃለን ወይም ደግሞ እቅበተ እምነት እንሰራለን ብላችሁ የመጣችሁት እናንተ አይደላችሁ እኔ። ከእናንተ ጋር ነው እንጂ የሚወያየው ከፍርድ ቤት ጋር ነው። ፍርድ ቤቶቹ ምን ኡስታዞች ናቸው ሼክ ናቸው ምንድን ናቸው? አንደኛ ነገር በፍርድ ቤት ሲጀመር እየተፈለገም አይደለም። ግን እንደው እናንተ ላተናገራችሁት ፍርድ ቤት ምንድን ነው? ከእነሱ ጋር ነው እኔ ዲቤት የሚያደርገው ከእነሱ ጋር ነው ውይይት የሚያደርገው እናንተ አይደላችሁ የእምነቱ ባለቤቶች። የእምነቱ ባለቤት የሆናችሁት ኑ ከኔ ጋር አውሩ እያላችሁ፣ እውነት አለኝ ካለ የተናገረው ነገር እውነት ከሆነ እስላማዊ ትምህርት ከሆነ ህግ እየፈለገው ነው፣ በህግ ፊት ለምን አያቀርብም? ከህጉ ባለቤት ጋር ዲቤት እንዲያደርግ ነው ሙስሊም ወገኖቻችን ሁሉ ያርበተበታችሁ ምንድን ነው? እስላማዊ አስተምሮ ስለሆነ ይሄንን ደግሞ በህዝብ ፊት እንዴትም ብላችሁ የምትክዱት ነገር ስላልሆነ ነው። እንዴትም ሆኖ ስለዚህ ሙስሊም ወገኖቻችን፣ አንድ በፖሊስ መግለጫ ያላወጣበትን ግለሰብ መግለጫ ወጥቶበታል ወንጀለኛ ነው ማለት በራሱ ወንጀል ነው። ኦኬ ሰውን እንዲሁ ያለማስረጃ ፍርድ ቤት አንተ ወንጀለኛ ነው ብሎ ያላለውን ግለሰብ ወንጀለኛ ነው ማለት በራሱ ወንጀል ነው። ስለዚህ እናንተ ወንጀለኞች እንደሆናችሁ ልታውቁ ይገባል። አንድን አካል ዝም ብላችሁ ከመሬት ተነሳችሁ ወንጀለኛ ነው የምትሉት ዲፌንድ ማድረግ ስለከበዳችሁ ብቻ ማለት ነው ግንኙነት ጋር ተያይዞ የተረጋገጡ ሰሂህ የሆኑ ሀዲሶችን አንዳንድ ጊዜ አልፎ አልፎ እሰራለሁ። አንዳንድ ሙስሊሞች እንደዚህ አይነት ቪዲዮ አትስራለ ካፊሮች ያሸማቅቁናል ምናምን የሚል ኮመንት ያደርጋሉ። እንደነዚህ አይነት ሙስሊሞች አንደኛ እያወቁ ከሆነ ሱናን ኢንካር እያደረጉ ከሆነ ሙርተድ ካፊሮች ናቸው፣ ባለማወቅ ከሆነ መሀይሞች ናቸው። ቢስሚላህ እሺ፣ እንደዚህ አንድ ጥያቄ አለ ከላይ እንደምታነቡት ማለት ነው። በመጀመሪያ ደረጃ እስልምና ስለ ሁሉም ጥያቄዎች መልስ አለው። ከሽንት ቤት አቀማመጥ ጀምሮ ስለ እያንዳንዱ ነገር መልስ አለው። አላህ ማፈረጥና ፊልኪታብ ሚንሸ ይላል። በመጽሐፍ ውስጥ ምንንም ነገር አልተውንም እያንዳንዱን ነገር ምላሽ ሰጥተናል ይላል። ወደ ጥያቄው ስንመጣ አንድ ቃይዳ አለ። በባልና ሚስት መካከል ክልክል የሆነ ግንኙነት ሶስት አይነት ግንኙነት ብቻ ነው የተከለከለው። አንደኛ፣ በወር አበባዋ ጊዜ ሚስትም በወር አበባዋ ጊዜ መገናኘት ሐራም ነው። ሁለተኛ፣ የወሊድ ደም ወልዳ ሳለች የወሊድ ደም ላይ ሆና መገናኘት ሐራም ክልክል ተደርጓል። ሶስተኛው ደግሞ በመቀመጫዋ በኩል መገናኘት ሐራም ክልክል ተደርጓል። ከዚህ ውጪ ያለው ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፋም ይሁን እሱ እሷን በመላስ ወይ እሱ እሱ እሷን በመጥባት ይቻላል። የሚከለክለው ነገር የለም። ነገር ግን በሁለቱ መልካም ፍቃድ ሊሆን ይገባል። እሱ እሷን ማስገደድ የለበትም በአፍሽ ካልጠባሽልኝ ብሎ፣ እሷም እሱ ማስገደድ የለባትም። በመልካም ፍቃዳቸው እስካደረጉ ድረስ አይከለከሉም። ሌላው ደግሞ ቦታው ንጹህ ባህራ መሆን አለበት፣ ቆሻሻ መሆን የለበትም፣ በአፋ በምጠባበት ሰዓት እንዲሁም ደግሞ በሽታ ላይ የማይጥላት መሆን አለበት። ለምሳሌ ዶክተሮች አይ በሽታ ላይ ይጥላታል የሚሉ ከሆነ ይህ ህይወቷ ላይ ጉዳት የሚያደርስበት ወይም የሱ ህይወት ላይ ጉዳት የሚያደርስበት ከሆነ ይከለከላል። ከዛ ውጪ በየትኛውም የሰውነቱ አካል ከመቀመጫው ውጪ መገናኘት ማድረግ መሳሳም ይቻላል። በዚህ ጉዳይ ዑለሞችም ተጠይቀው የሰጡት ፈትዋ ተመሳሳይ ፈትዋ ነው። ከላይ ያለው ወንድም ማስረጃ ኬት እንዳመጣ አላቅም? ወላሁ አለም እና የሚከለክል ምንም አይነት ደሊል ማስረጃ የለም። ወላሁ አለም። ሰላም እንዴት ናችሁ? ሙስሊሞችም ክርስቲያኖችም፣ እስቲ ምርጫ እሰጣችኋለሁ ስለ ጋብቻ መሐመድን ነው የምትከተሉት አሪ አድርጋችሁ፣ ወይንስ ቅዱስ ጳውሎስን? የቅዱስ ጳውሎስ አስተምሮና መመሪያ እንዲህ ነው። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 8 እና 9 ላይ እንደዚህ ይላል፣ ላላገቡና ለመበልቶች ግን እላለሁ እንደኔ ቢኖሩ ለነሱ መልካም ነው። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ ብሎ ምክሩን ቅዱስ ጳውሎስ ይለግሳል። ቅዱስ ጳውሎስ አላገባም በድንግልና ስለኖረ ላላገቡት ደናግላን እንደኔ ብንኖሩ መልካም ነው፣ ነገር ግን በምኞ ከመቃጠል ደግሞ ብታገቡ ጥሩ ነው አግቡ ብሎ ይመክራል። ሙሐመድ ደግሞ በጋብቻ ላይ ሱናውን ለሚከተሉ እሱን አርአያ ለሚያደርጉ ምን አይነት ነው ጋብቻው? ሱና ነቢ ዳውድ 211 ላይ ዘ ሜሴንጀር ኦፍ አላህ ሜሪድ ሚ ወና ወዝ ሴቨን የርስ ኦልድ ዘ ናሬተር ሱሌማን ሴድ ኦር ሲክስ የርስ ሂ ሃድ ኢንተርኮርስ ዊዝ ሚ ወና ወዝ ናይን የርስ ኦልድ። አይሻ ምን ትላለች? ሙሐመድ በስድስት ዓመታቸው አገቡኝ፣ በዘጠኝ ዓመታቸው ወሲብ አደረጉኝ ትላለች። በአምሳ ስድስት ዓመቱ የስድስት ዓመት ህጻን ነች ሙሐመድ አግብቷል። ሙሐመድን በዚህም ሱናውን ትከተላላችሁ። የስድስት ዓመት የሐምሳ ስድስት ዓመት ሰው ወሲብ ቢያደርጋት ቢያርሳት ቢቆፍራት ደስ ይላችኋልንም ሱናን አን ናሳኢ 296 ላይ ኢት ወዝ ናሬይትድ ዳት አይሻ ሰይድ አይሻ እንዲህ ትላለች አይድቱ ስክረብ ደ ጀናባ ኦን አናዘር ኦኬሽን ሺ ሰይድ ደሴመን ፍሮምደ ጋር መንቶፍ ደሚሴንጀር አላ። ምን ትላለች? ሕፃኗ አይሻ በ56 ዓመት ያገባት ተነቢዩ ልብስ ላይ እስፐርሙን ስፐርሙን በእጄ ፈቀፍቅለን ነበር ትላለች። አሪያችሁ። ማን ነው የ56 ዓመት ሽማግሌ ሕፃን ልጅ ያገባው ወይንስ ራሱን በድንግልና ጠብቆ በቅድስና ብቻ የኖረ ፈጣሪውን ሲያመሰግን የኖረው ወይንስ ስሜቱ መቆጣጠር ተስኖት ልብሱ ለስፐርሞ የሚረጨው ሙሐመድን በትትና። እስቲ ሙሐመድን አርያ እንዴት እንዳደረጋችሁት ሙስሊሞች ቆመ ብላችሁ እስቲ በእውቀት የምትመሩ ምላሻችሁን በኮመንት ላይ ያሳውቁን። ከዛሬ ጀምሮ ቅዱስ ጳውሎስ ወይንስ ሞሐመድ በሚል ለ15 ቀን ተከታታይ እንገባበታለን። ሙስሊሞችም በዚህ ላይ ጥያቄ ካላችሁ በቅዱስ ጳውሎስ ላይ ላይቭ ላይ ከምሽቱ ሶ ሰዓት ተኩል ጀምሮ በመሳተፍ ትምህርቱን እንድታገኙ ካላችሁበት የጭለማ ህይወትም እንድትወጡ ጥሪ እናደርግላችኋለን። ቤታችሁ ውስጥ አይጥ የምታስቸግራችሁ ከሆነ ዘራ መድኃኒት የሚለው ማስታወቂያ ትዝ ይላችኋል። አድርቆ የሚገላት ስለሆነ ማለት ነው። አይጥ አጥፊ ነችና መፍትሄው ምንድን ነው? ዘራ መዳኒት ነው። አይሁዶች አንድ ነቢይ ያስቸገራቸው አጥፊ ነው። አጥፊ ከመሆኑ የተነሳ በጣም ስላስቸገራቸው እንደምትመለከቱት ሳይል ቡካሪ 35 32 ላይ ስሙም እንደሚናገረው አልመሂ ይባላል። አልመሂ ማለት አጥፊ ወይንም ደምሳሽ ማለት ነው። የነቢዩ ስም ደምሳሽ ወይንም አጥፊ፣ አጥፊ ወይንም ደምሳሽ እና ይህንን ነቢይ ለመገላገል መርዝ ሰጡት። የነቢዩ ፍጻሜን ከሳይ አል ቡካሪ 4428 ላይ ተዘግበው ይገኛል። ላንብብላችሁ ናሬትድ አይሻ አይሻ እንደተረከችው ህፃኑ ሚስቱ በ54 ዓመቱ የ6 ዓመት ሳለች ያገባት ደ ፕሮፌት ን ሂዝ ኤልመንት ን ዊች ሂ ዳይድ ዩዝ ቱ ሰይ ነቢዩ ታሞ በሞት ይዞ ወይም ደግሞ በሞተበት በሽታ ተይዞ ሳለ እንዲህ ይለኝ ነበራለች። ኦው አይሻ ይበር እ አስ ታም በካይበር ላይ በበላሁት ምግብ ምክንያት ህመሙ ስቲል ይሰማኛል። የልብ ደምስሬ እንደተበጠሰ ሳህል ይሰማኛል እያለ በዚህ በሽታ ሞተ፣ ትለናለች ህፃኗ አይሻ የነብዩ ሚስት። አይሁዶች መሐመድን እንዴን የተገላገሉት ልክ እናንተ ከቤታችሁ ውስጥ በዘራ መድኃኒት አይጥን እንደምትገላገሉ እነሱም በመርዝ ነው የተገላገሉት። የሚጎዳ መርዝ እንኳን ብትጠጡ ምንም አያደርጋችሁም ያለን ጌታ በማርቆስ ወንጌል ምራፍ 16 ቁጥር 17፣ 18 ሐዋርያው ቅዱስ ጳውሎስ ላይ ይሄ አፕን አድርጎ ነበረ። በሐዋርያ ሥራ ምዕራፍ 28 ከቁጥር 1 ጀምራችሁ ብታነቡ ቁጥር አራት ላይ አርሜናውያን ቅዱስ ጳውሎስ እጁ ላይ እባብ ስነድፈው አይተው፣ አሁን በባቡ ተነድፎ እጁ ያብጣል፣ ይሞታል፣ ምናምን ሲጠብቁ የእኔና የእናንተ ውዱ ሐዋርያ እባቧን ረገፍ ረገፍ አደረጋት። ምንም አልጎዳችሁም። እንደውም የነኛን ሰዎች ያሟረቱበትን ሄዶ ቤተሰቦቻቸውን ፈወሰላቸው። የእስልምናው ነቢይ መሐመድ ግን የልብ ደም ስሩን በመርዝ ተበጥሶ ሞተ። ንጽጽራችሁን እዩት። ማን ነው ታዲያ እውነተኛ የፈጣሪን ቃል ያስተላለፈ? ዛሬ ማታ ላይቭ ላይ እንገናኝ። በዚህ ላይ እንመለከተዋለን። አሰላሙ ዓለይኩም እንዴት ናችሁ? ተቃላችሁ? በአሁን ዘመን ከድሮ ጀምሮም ቢሆን ግን በአሁን ዘመን በብዛት ሙስሊሙ በተለያዩ ፍርቃዎች ተከፋፍሎ ሁሉም እኔ ሲራጠል ሙስተቂም ነኝ ብሎ ነው የሚያስበው። ግን ልብ በሉ አህለ ሱና ወልጀማዓንን ወይምሞ ሱንይንን ብለው የሚያስቡ ሰዎች ሺዓ ከሚባሉት ጠቅላላ በሚባል ደረጃ የነሱ ዘገባዎችን ሀዲሶቻቸውን አይቀበለዋቸውም ጠቅላላ በሚባል ደረጃ ሺዓዎችን ብጠይቋቸው የአለሱና ወልጀማአን የሚሉ ሚሉ ሰዎች እና ቡኻሪ እነ ሙስሊም ነ አህመድ እና ተርሚዚ፣ አቡ ዳውድ ዘገባዎችን በሙሉ አይቀበሉት። ከዚህ በፊት የሆነ ሰው በሁሉም ሐዲስ አይደለም በአንድም ሐዲስ የመካደ ሰው ካፍር ነው በቡኻሪ መካድ፣ በአላህ መካድ፣ በነብዩ መካድ፣ በቁርአን መካድ እንደሆነ ነው አድርገው ሲናገር ሰምቼ ነበር። ስለዚህ ሺዓዎች በአለሱና ዘንድ ሁሉም ካፊሮች ናቸው። አህለሱና ደግሞ በሺዓዎች ዘንድ ሁሉም ካፊሮች ናቸው። ወደ አሻኢራና ሰለፍያ ሰለፊያ ብትመጡ ደግሞ አሻኢራዎች የሚቀበሉት ሰለፊዎች ጭራሽ የማይቀበሉት ብዙ ሐዲስ አለ። ሰለፊዎች የሚቀበሉት ደግሞ አሻኢራዎች ጭራሽ ሙሉ በሙሉ በተለየ መልኩ የሚተረጉሙ ብዙ ሐዲሶች አሉ። ያ ማለት እነዚህ እነዛ ዘንድ ካፊሮች ናቸው፣ እነዛ እነዚህ ዘንድ ካፊሮች ናቸው። ሁሉም ግን ግዴታቸው ወደው ሳይሆን ባፍንጫቸው ቁርአን የአላህ ለመሆኑ ወሕይ ለመሆኑ ይቀበሏታል። ለምን ቁርአን የአላህ ለመሆኑ ካልተቀበሉ በአላህ ነው የሚክዱት። አመነ ረሱሉ ቢማ ኡንዚለ ኢለይሂ ምን ረቢሂ ወልሙእሚኑን ኩሉን አመነ ቢላህ ወመላኢከቲህ ሙሉ እውነት የሆነ የሚባል መጽሐፍ ቁርአን ብቻ ስለሆነ፣ ሁለተኛ ልጨምርላችሁ። የትኛውም ፊርቃ ወሰዱት እነሱ ዘንድ እንቁ የሚባል ሼኽና ኪታቡን አምጥታችሁ ስለ ሼኹን ጠይቋቸው። ምን ለምሳሌ ኢማሙል ቡኻሪ አሁን ጀነት ናቸው አይደለም ብላችሁ ጠይቋቸው። ማንም ሰው ደፍሮ ጀነት ናቸው ማለት አይችልም። ሁሉም ፊርቃ ይሄ ብቻ አይደለም። መሻይኮችን በሙሉ ራሳቸውን ጠይቋቸው። ኢማሙ አልቡኻሪንም ኢማሙ አህመድንም ኢማሙ ሻፊዒን፣ የሺዓዎችን፣ የሰለፊዎችን፣ የአሻዕራዎችን አንተ የጀነትን ወይ ብላችሁ ጠይቋቸው። ማንም ሰው ደፍራው ነኝ አይልም። አስቡት፣ ሰውየው ለራሱ ጀነት ይሁን አይሁን የማያውቅ ሰው እኛ ደግሞ የባስ ጨራሽ ስለሰውየው የጀነት ይሁን የጀሃነም ማናውቀው የሆነውን ሰው እርሱ የጻፈውን ኪታብ የዲን መሰረት ነው ብለን ተቀብለን ስንኖር እየተጓዝን ያለነው ወደ ጀነት ነው ወይስ ወደ ጀሀነም? መቼም ወደ ጀነት ነው ካል እንዴ፣ ለሰውየው ለራሱ የጀነት ይሁን የጀሀነም አያውቅም፣ እኛ አናውቅለትም። እሱ የጻፈው ኪታብ እኛ ስንከተለው የጀነት ለመሆኑ እርግጠኛ የምንሆነው እንዴት ነው? አላህና አላህ ያወረደውን ቁርአን ስንከተል ብቻ ነው አለ ሲራጠል ሙስተቂም መሆን የምንችለው፣ አለል ሁዳ መሆን የምንችለው። ፕሊስ እናስብ። ይህ መጽሐፍ ቅዱሳችሁ የተጻፈው ከኢሳ በኋላ ከ100 ከ200 ዓመት በኋላ ነው። ኢሳን የማያውቁት ሰዎች ነው፣ በአካል ያላገኙ ሰዎች ነው የጻፉት። ለዛ ነው እርስ በርሱ የሚጋጭ ነገር ብዙ ነገር ያለውና ትክክል አይደለም ስንላቸው ቆይተን፣ ነብዩ በአካል ያላገኙት ከ200 ዓመት በኋላ የመጡትን መሻይኹ በአፈ ታሪክ የጻፉትን መጽሐፍ ዘንድ ደግሞ የዲናችን ዋና መሰረት ነው ስንል እንደማንስም ምልክት ነው። አሁንም ወደ ቁርአን እንመለስ። ሰላም ዐለይኩም ወረሐመቱላሂ ወበረካቱ። ነቢያትን ያንቋሸሸው ቁርአን ወይስ መጽሐፍ ቅዱስ? ጸጋና ሰላም ይዛላችሁ፣ እንዲት ናችሁ? እሺ ወገናችን እንግዲህ መጽሐፍ ቅዱስ ወይስ ቁርአን ነቢያትን ያከበረዋል? ቁርአን አከበራቸው፣ ቅዱስ አደረጋቸው። እና እስልምና እውነት ያደርገዋል ነቢያትን በጣም አልቆ ስላከበረ እኔ በጣም የሚገርመኝ ክርስትና እስቲ መጽሐፍ ቅዱስ ነቢያትን ሊያዋርድ የሚችልበት ምክንያቱ ምንድን ነው? ለምሳሌ የመጽሐፍ ቅዱስ ጸሐፊ ነቢያት እንዲያደረጉ ብሎ ጽፎ የሚጠቀምበት ነገር ምንድን ነው? ምንም ቅዱሳን ነቢያት ያደረጉትን ነገር በትክክል መዘገቡ። እንደውም እውነተኛነቱን የሚያሳይ መጽሐፍ ከመሆን ይልቅ ሐሰተኝነቱን የሚያሳይ አይደለም። መጽሐፍ ቅዱስ ሂስቶሪካል ኤቪደንስ እንደመሆኑ በዘመኑ የተፈጸሙትን ነገሮች እንደመዘገቡ ቅዱሳን አባቶቻችን ያደረጉትንም ነገር በሙሉ ዘግቦልናል ማለት ነው። እንግዲህ ጠቢቡ ሰለሞን ያደረገውን ነገር አነሳና ቁርአናችን ደግሞ ጠቢቡን የተከበረ ነው ይለዋል አለ። እንግዲህ ጠቢቡ ሰለሞን እግዚአብሔር አምላክ አስጠንቅቆት ምን ብሎታል? እግዚአብሔርም የእስራኤል ልጆች አምላኮቻቸውን ትከተሉ ዘንድ ልቦቻችሁን በእውነት ያዘነብላሉና ምን ብሎታል? እግዚአብሔር አምላክ አማልክቶቻቸውን ትከተሉ ልቦቻችሁን ያዘነብላሉ ወደ እነርሱ አትግቡ ብሎ እግዚአብሔር አምላክ ሰለሞንን አስጠንቅቆታል። እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከእነዚህ ጋር ሰለሞን በፍቅር ተጣበቀ ይለናል። እንግዲህ አትግባ ወደ እነዚህ ልቦችህን ያዘነብላሉ ብሎ እግዚአብሔር አምላክ አስጠንቅቆ ሰለሞንን ግን ሰለሞን ወደ እነሱ ገባና ልቡ በፍቅር ተጣበቀ ማለት ነው። ከዛ በኋላ ሰለሞን ከእነሱ በፍቅርም ወደቀ። አማልክቶቻቸውንም እስከ መከተል ድረስ ደረሰ። እንደውም ምን ይላል ሰለሞንም ቁጥር ስድስት ላይ ሰለሞንም በእግዚአብሔር ፊት ክፉ ነገርን አደረገ። እግዚአብሔር አምላክን አስቀየመ። በፍቅር ተጣበቀ፣ ከሴቶቹ ጋር መዳራት ጀመረ። እሱ ብቻ አይደለም፣ ለጣዖትም ለነሱ ጣዖትም መገዛት ጀመረ ማለት። ስለዚህ ያደረገው ነገር በእግዚአብሔር ፊት ክፉ ሆኖ ታየ። ለዛ ነው እግዚአብሔር አምላክ ቁጥር 11 ላይ እግዚአብሔርም ሰለሞንን አለው ይህን ሰርተሃልና ያዘዝኩን ቃል ኪዳን ስርዓቴን አልጠበክምና መንግስትን ከአንተ ቀድጃለሁ ለባሪያ እሰጠዋለሁ ብሎ እግዚአብሔር አምላክ ሲቀጣው እንመለከታለን ሰሎሞንን ስለዚህ ሰለሞን ባደረገው ነገር እግዚአብሔር ወዲያው ሲቀጣው እንመለከታለን ለምን ሰለሞን ሰው ነው ሲጀመር ቅዱሳን ነቢያት ወይም ደግሞ የቅዱሳን አባቶቻችን ሰው ናቸው ይሳሳታሉ ሲሳሳቱ ደግሞ እግዚአብሔር አምላክ ወዲያው ይቀጣቸውና ይመልሳቸዋል ዮሐንስ ራዕይ ምዕራፍ 3 19 ላይ እንዳለው እኔ የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸዋለሁ እንግዲህ ቅና ንስሐም ግባ እንዳለው ማለት ነው የሚ ወዳቸውን የሚገስጽና የሚቆጣ አምላክ ስለሆነ ወዲያውኑ እግዚአብሔር አምላክ መንግስትን ከአንተ ቀድጃለሁ እያለ ሰለሞንን ሲቀጣው እንመለከታለን። ሰለሞን ደግሞ ወዲያው ስለተቀጣ በነገራችን ላይ ንስሐ ገባ። በጣም በሚያስገርም ሁኔታ ንስሐ ገብቶ ጠቢቡ መጽሐፈ መክብብ የንስሐ መጽሐፉ ነው። ካያችሁ ምዕራፍ አንድ ሙሉ መመልከት ትችላላችሁ። ቁጥር አስራ አንድ አስራ ሁለት ጀምሮ ምን ይላል? እኔ ሰባኪው በእስራኤል ላይ በኢየሩሳሌም ንጉስ ነበርኩ አለ አንድ ሀገረ ገዢ ንጉስ ነው። ሰለሞን ምናለ እኔ ሰባኪ በእስራኤል ላይ በኢየሩሳሌም ንጉስ ነበርኩ። ከሰማይ በታች የተደረገውን ሁሉ በጥበብ እፈልግና መረምር ዘንድ ልቤን አተገው። እግዚአብሔር ይደክሙባት ዘንድ ይቺ ለሰው ልጆች የሰጠ ክፉ ጥረት ናት። ከፀሐይ በታች የተሰራውን ስራ አየው፣ እንሆ ሁሉ ከንቱ ነው። ንፋስንም እንደመከተል ነው አየ አለ። ስለዚህ ሁሉ ከንቱ ነው ብሎ ንስሐ ገባ። አካል ነው ጠቢቡ ሰለሞን ማለት ነው ምዕራፍ አስራ ሁለትንም ከተመለከታችሁ ገና መግቢያው ጋር ምን ይላል በጉብዝና ወራት ፈጣሪን አስብ እግዚአብሔር ፊቱን ሳይመልስብህ ይላል በጉብዝና ወራት ማለት በወጣትነት ወራት ወጣትነቱ ስለሆነ እንዲህ አይነት ጥፋት ውስጥ ያስገባው ጠቢቡ ሰለሞን እኛም ወጣትነታችንን እንድንጠብቅ ምን ይለናል በጉብዝናችሁ በወጣትነታችሁ ወራት ራሳችሁን ጠብቁ ወደ እግዚአብሔር ዙሩ እግዚአብሔር ፊቱን ሳይመልስባችሁ እያለ ይመክረናል፣ በንስሐ መጽሐፉ ማለት ነው። ስለዚህ እግዚአብሔር አምላክ ስለሚወዳቸው ቅዱሳን አባቶቻችንን ሲያጠፉ እየተቆጣ የመለሳቸው ናቸው። ሰው ናቸው፣ ይሳሳታሉ። ኦኬ ያንተ መጽሐፍ መጣና ቅዱስ ናቸው ምን ናቸው ቢል ያከበራቸው አይደለም መጽሐፍ ቅዱስ እንደውም ያደረጉትን ሳይደብቅ ሂስቶሪካል ኤቪደንስ እንደመሆኑ በዘመኑ የተፈጸሙትን ሁሉ እንደመዘገቡ ቅዱሳን አባቶችም ያደረጉትን ነገር ሳይዋሽ፣ ሳይደብቅ ማንነታቸውን አቅርቦ እነዛ ሰዎች ደግሞ ወድቀው እንዳልቀሩና ንስሐ እንደገቡ እኛም ዛሬ ብንወድቅ መነሳት እንዳለብን አደለም። እኛ ቅዱሳን አባቶቻችን፣ እግዚአብሔር የመረጣቸው አባቶቻችንም ጭምር ወድቀው እንዳልቀሩና እንደተነሱ እግዚአብሔር ንስሐቸውን እንደሰማቸው የሚያሳይ ነው ታሪካቸው እንጂ ምንም የሚያሳፍር ሆኖ ነቢያት ተዋርደውበት ወይም ነቢያት ተንቋሸውበት አደለም። አንድ የመጽሐፍ ቅዱስ ጸሐፊ የቅዱሳንን ታሪክ እንደዚህ ብሎ ስለጻፈ ምንም የሚጠቀመው ነገር ስለሌለ ማለት ነው። ስለዚህ ወገኖቻችን እንደው የሚያሳምን ሙግት ይዛችሁ መታችሁ እንደው መጽሐፋችሁ ሊቅ ለማድረግ ብትሞክሩ ጥሩ ነበረ ይሄ ነቢያትን አልቆ እስልምና እውነተኛ ነው የሚያስብለው ነገር የለም። ግን ሱለማይን በእስልምናቹ ማን ነው ሲባል ሳሕል ቡኻሪ 52 42 ላይ አላህ እንግዲህ ለሱ ወታደር እንዲወልድለት ለሱ የሚዋጋ ወታደር እንዲወልድለት በአንድ ሌሊት ከመቶ ሴቶች ጋር እንዲተኛ የፈቀደለት አካል ነው። ሱለማይን በእናንተ ሶሎሞን ብለን የምናምነው እኛ በእናንተ ደግሞ ሱለማይን ተብሎ የሚታወቀው ለአላህ ወታደር የሆኑ ለአላህ የሚዋጉ ልጆችን እወልዳለሁ ብሎ መላእክት ልኮለት አላህ በአንድ ለሊት ከመቶ ሴቶች ጋር ያደረ ግለሰብ ነው። ኦኬ እንግዲህ አላህ በእንደዚህ አይነት ነገሮች ላይ ጀግና ነው፣ በእንደዚህ አይነት ነገሮች ላይ በጣም እንትን ነው፣ ፈቃጅ ነው። ኦኬ በሌላ ነገሮች ላይ እንግዲህ ቅድስናቸውን የሚጠብቅላቸው ነው። በጣም አስቂ ናቸው ወገኖቻችን። እኛ መጽሐፍ ቅዱሳችን የቅዱሳን አባቶችን ታሪክ ምንም ሳይዋሽ ማንነታቸውን ያደረጉትን ከዛ በኋላስ ምን ሆኑ የሚለውን እያንዳንዱን ልክ በዘመኑ የተፈጸሙትን ነገሮች ሁሉ እንደሚዘግብልን ቅዱሳን አባቶቻችንን በዘመኑ ያደረጉትንም ሁሉ ይነግረንና እነዛ አባቶቻችን ደግሞ እግዚአብሔር ተቆጥቶ እንደመለሳቸው ይነግረናል። እግዚአብሔር የሚወዳቸውን እየገሰጸ ወደራሱ የሚያቀና የሚመልስ አምላክ እንደሆነና ወድቀው ደግሞ እንዳልቀሩ በንስሐ እንደተመለሱ ታሪካቸውን በሙሉ ይነግረናል ማለት ነው። ለዚህ ነው መጽሐፍ ቅዱሳችን በጣም የተወ ደደ ነው። ምንለው ታሪክን ምንም ነገር ሳይደብቅ ነው እያንዳንዱን የሚያስቀምጥልን የአባቶቻችንን ታሪክ ማለት ነው።